ክቡራትና ክቡራን እፍታችን ወደ እናንተ መድረሱ ይጀምሯል። እንግዲህ ዛሬ ከዚህ ቀደም የጣይቱ የባህል ማዕከል ከእድሳት በኋላ ያለበት ደረጃ ምን እንደሚመስል በፍታችን አስቃኝተናቸው ነበር። ያንም ደግሞ የስዕል አውደ ርዕዮች እንደሚዘጋጁ ነግረናቸው ነበር። ሌሎች የኪነጥበብ ስራዎችንም በጣይቱ የትምህርትና የባህል ማዕከል እንደሚዘጋጁ ነግረናቸው ነበር። ስለዚህ በቃላችን መሰረት ዛሬ ደግሞ እዚህ የጣይቱ የትምህርትና የባህል ማዕከል ስራውን በስዕል እና በሌሎች ጥበብ ስራዎች ሀብሎ ጀምሯል። እና ከጎን ደግሞ የዚህን የስዕል አውደ ርዕይ ያዘጋጀው ኤርሚያስ ፍቅሬ አብሮን አለ። በሙያው ጋዜጠኛ ነው። ነገር ግን የዚህ በጣይቱ የባህል ማዕከል የብዙ ሰዎች አስተዋጽኦ አለበት እና እሱም የራሱን አስተዋጽኦ ለማበርከት የስዕል አውደ ርዕይ ያዘጋጅቷል። ኤርሜ ስለ ተገናኘን ደስ ብሎኛል። ደስ ብሎኛል። አንተ ለተመልካቾች ያስቃኝልኝ፣ እኔ አብሬ ከተመልካቾች የኩል ጎበኛለሁ። አመሰግናለሁ። እንደምን አላችሁ ተመልካቾች። ኤርሚያስ ፍቅራይ ባላለኝ በጣይቱ የባህልና ትምህርት ማዕከል የተዘጋጀውን የመጀመሪያውን የስዕል አውደ ርዕይ ከሰዓሊያኑ ጋር በመሆን ያዘጋጀሁት እኔ ነኝ። እንግዲህ ወደ ሀያ አራት ሰዓሊያን ነው የተሳተፉት በስዕል አውደ ርዕዩ። ከአንጋፋ እስከ ወጣት ሰዓሊያን ተሳትፏል። ከአንጋፋዎቹ ሎሬት አርቲስት ደስታ ሀጎስን ጨምሮ እነ ገብረ ክርስቶስ ሰለሞን ከአያታቸው ጀምሮ ሰአሊ የነበሩ አባታቸውም ሰአሊ ነበሩ እሳቸውን በዚሁ ሙያ ቀጥለዋል እንደነበድሉ ሞላ ተክለ ማርያም ዘውዴ ሳሙኤል እንዳለማው የመሳሰሉ በርካታ ሰአሊዎች ስናፍቅሽ ዘለቀን ጨምሮ በርካታ ሰአሊያን የተሳተፉበት የስዕል አውደ ርዕይ ነው ይህ ስዕል አውደሪ እንግዲህ ከቤቱ ምርቃት ጋር ጣይቱ የባህልና የትምህርት ማዕከል ሚያዚያ 18 ቀን 2017 በይፋ ተመርቋል። ከምርቃቱ በኋላ እንግዲህ ስራውን ሀ ብሎ በስዕል አውደሪ ይጀምሯል። በስዕል አውደሪ ስራውን ይጀምር እንጂ የተለያዩ የጥበባዊ ሁነቶች የሚዘጋጁበት ስፍራ ነው የሚሆነው ከዚህ በኋላ። ስለ ስዕሎቹ እንግዲህ ትንሽ ጠቀስ ላድርግላችሁ። በየመሃሉ ደግሞ አንዳንድ ነገሮችንም ስለ ጠቅላላ ስለ ጣይቱ ማዕከል የጥበብ እንቅስቃሴም እነግራችኋለሁ። እንግዲህ እነዚህ የምትመለከቷቸው ስዕሎች በተለይ ደግሞ የመጀመሪያ እንደመሆኑ መጠን የእቴጌጣይቱን እና ከእርሳቸው ጋር የተያያዙ ታሪክ ያላቸውን ስዕሎች ናቸው እና ቅርጾች ናቸው የቀረቡት። የእቴጌጣይቱ የራሳቸው ማይ እንስቲ ለምሳሌ በድሉ ሞላ ስራ ነው። ይህ ስራ እንግዲህ ራሱ ሰዓሊ የሰጠው የውሃ እመቤት ወይም ደግሞ አይነስቲ ብሎ ነው የሰጠው ማለት ነው። ከዛ ባሻገር እንዳልኳቸው አንጋፋ ሰዓሊያን ተሳትፏል በዚህ የስዕል አውደ ርዕይ። ከነሱ ውስጥ ገብረ ክርስቶስ ሰለሞን እንግዲህ ከአያታቸው ጀምረው በተለይ ደግሞ በአድዋ ድል እና ከአድዋ ጋር በተያያዙ ስዕሎችን ይስሉ ነበረ። እሳቸውም ያንን ተከትለው አሁንም ይህንን ስራቸውን ለእይታ አቅርበዋል። በነገራችን ላይ የዚህ ሰዓሊያን እዚህ የተሳተፉ 24ቱም ሰዓሊያን በበጎ ፈቃደኝነት ነው ስዕላቸውን እንዲታይላቸው የፈቀዱት ማለት ነው። ከዛ በሻገር የተለየ የሆነ ሙከራዊ ኤክስፐሪሜንታል የምንለው የስራ አይነቶችም ለእይታ ቀርበውበታል። እነዚህ ስዕሎች ወይም ደግሞ እነዚህ በወንበር ላይ እያንዳንዳቸው ስነካቸው በጽሁፍ የተጻፉ አሉ። በጊዜ የተጻፉ እንደዚሁም የተለያዩ ቅርጾች ተስለውባቸዋል። ሌኩና ሰና የሰራቸው ስራዎች ናቸው። ይሄ ብቻ አይደለም፣ በወንበር መልክ ነው የተሰራው። ጥበብ መገለጫው እንግዲህ በርካታ ነው፣ በጣም በብዙ መልኩ ይገለጻል። ሰዓሊያን ደግሞ ሀሳባቸውን በሸራ ላይ ከመግለጽ ባለፈ በቅርጻ ቅርጽም ባገኙት ነገር ላይም ሀሳባቸውን ይገልጻሉ። ለኩና ሰና እንግዲህ በዚህ አይነት መልኩ ስዕሎቹን ገልጿል ማለት ነው። ወደ ኋላችን ስንመጣም እዚህ ጋር አንድ ስዕል አለ። ናይዝጊ ተወልደ ነው ይህንን ስዕል የሰራው። በነገራችን ላይ ይሄ ስዕል ኮፒ የተደረገ ስዕል ነው። ዋናው ስዕል የእቴጌ ጣይቱ ትክክለኛ ምስላቸውን የሳለ ስሙን ባለማስታወሴ ይቅርታ ጠይቃለሁኝ፣ ሩሲያዊ ሰዓሊ ነበረ። በአድዋ ጦርነት ጊዜ እነሱን ኢትዮጵያንና ኢትዮጵያውያንን ለመደገፍ ሩሲያ የመጡ ነበሩ እና የዛኔ ከመጡት ውስጥ ታሪክ የሚመዘግቡና የሚስሉ ሰዎች መጥተው ነበር እና ቀጥታ እቴጌ ጣይቱን ፖርትሬት የሳለው ነው። ይሄው ስዕል በሩሲያ ውስጥ ይገኛል፣ በሙዚየም ውስጥ ይገኛል። ያንን ኮፒ አድርጎ ነው እንግዲህ ለቤቱም ከቤቱ ታሪክ ጋር ከቤቱም መንፈስ ጋር ስለሚያያዝ ብለ ለእይታ እንዲቀርብ የሆነው ማለት ነው። እንግዲህ እነ አለም ሰገድ ባይሉ አሉ። እነሱም ከአድዋ ጋር ተያይዞ የተጌጣዊቱን ሀሳብ ነው በሸራው ላይ የገለጸው ወደዚህኛውም ክፍል ስንመጣ እንግዲህ ለየት ባለ መልኩ ይህንን ትልቅ ኩባያ እናገኛለን። ውሃ ተሞልቷል። የሚኒሊክ ኩባያ ነው በተለምዶ የሚባለው። ሀይሉ ክፍሌ ነው የሰራው። እንግዲህ ትዝታና ቁጭት ሁለት ይላል፤ አንድ ያኛው ነው፣ ሁለት ይሄኛው ነው። ይሄኛው ትክክለኛው የምናገኘው የሚኒሊክ ኩባያ የሚባለው መጠጫው ነው። ይሄንን እንግዲህ ከፍ አድርጎት ትልቅ አድርጎት ቀራጺው በዚህ መልክ አቅርቦታል። ትዝታና ቁጭት ብሎታል። እንግዲህ ያለፈውንም ነገር የሚያስታውስበት እንደሆነ ነው ሰዓሊው የሚገልጸው። ይሄ ስዕል የሀገር ዋርካ ብሏቸዋል። አለሉ ክፍለ ነው የሰራው። በማተም ብቻ የተሰራ ነው ማተምን እንደ ብሩሽ በመጠቀም ማለት ነው። የራስ ቢት ወደድ ሀይለ ጊዮርጊስ ወልደ ሚካኤል ምስልን ነው የምትመለከቱት ማለት ነው። የዚህ ቤት ይህን ቤት የሰሩት ወይም የዚህ ቤት ባለቤት የነበሩት በአቤቶ እያሱ ጊዜ በጠቅላይ ሚኒስትርነት እንደዚህም ደግሞ በተለያዩ የኃላፊነት ያገለገሉ ሀገራቸውን እያገለገሉ ናቸው። ራስ ቢትወደድ ሀይለ ጊዮርጊስ በኢትዮጵያ የስነ ጥበብ ታሪክ ውስጥ ስማቸው ጎልቶ ከሚነሳ መካከል አንዷ ነች። ሎሬት አርቲስት ደስታ ሀጎስ ቅዱስ ጊዮርጊስ በሚል ርዕስ ይህንን ስዕልና እንደዚሁም ደግሞ ይህኛው ስዕል ይገኛል። ቅዱስ ጊዮርጊስ ያው ከአድዋ ድል ጋር ቀጥታ ግንኙነት ያለው ነው። የካቲት 23 ነው የድሉም ቀን። ከዛም ባሻገር ደግሞ የቅዱስ ጊዮርጊስን ታቦትም ነው አጼ ሚኒሊክ ይዘው ወደ አድዋ የዘመቱት እና ከዛም ጋር የተገናኛል። ይሄ የኮምፖዚሽን 9 የሚለው ኮምፖዚሽን 19 የደስታ ጎስ መለያዋ ነው። እንደዚህ ኮምፖዚሽን ቁጥሮች አሉት። 19 ጋር ከደረስን አንድ ሁለት እያሉ የሚመጡ አሉ። የራሷን ሀሳብ የራሷን ፍልስፍና የራሷን አገላለጽ የምትገልጽበት ዘይቤ ነው። እንደ መጨረሻ አንድ ክፍል ላይ ያለ የስዕል ስራዎች አሉ። እነሱ ደግሞ እንጎበኝና እናጠቃልለን። ግርማ ቡልቲ ሀገረኛ በሆኑ አሳሳል ከምናውቃቸው አንጋፋ ሰዓሊያን መካከል አንዱ ነው። እነዚህን የአድዋ ድምፆች አንድ እና ሁለትን ስዕል ሰጥተውናል፣ ከጽሁፍ ጋር ጭምር ማለት ነው። አሁን በተለይ አድዋ ጦርነት ላይ የነበሩ ቃላቶች አሉ። አረፍተ ነገሮችም ቃላቶችም አሉ። አሁን ለምሳሌ ከተጠብቀኝ ወሬዱ፣ ከተጠብቀኝ እንደዚሁ ምታ ነጋሪት፣ ክተት ሰራዊት፣ እንደዚህ የመሳሰሉትን ነገሮች እንደዚሁም ደግሞ የዛን የነበሩ ጀግኖችንም ጭምር እንደ ራስ ጎበና አባተ፣ በኋያለው ንጉስ ተክለሃይማኖት የተሳተፉትን እነዛን ጽሁፎችን በማድረግ ጭምር ነው የሰራው። ተክለማርያም ዘውዴን እናገኛለን። እንደ ቤት ውስጥ ስዕሉን ዝም ብለን ብናስቀምጠው ራሱ ብርሃን የራሱ የሚሰጠው ስሜት አለ። ወርቃማ ዋሻ ብሎታል። እኔ ያው እንደ ተመልካችን ሳየው ወርቃማ የሆነውን የኢትዮጵያን ካርታ የሚገልጽ በጋሻ መከለልን የሚወጣውን ብርሃን ዚም ጋር የአዲስ ምዕራፍ የሚል ስራዎችን አቅርቧል ተክለማርያም ዘውዴ። በብዛት የሚታወቀው ደመቅ ያሉ ብርሃናማ ስዕሎችን በመጠቀም ነው። እዚህ ከተማችን ውስጥ ካሉት ታሪካዊ ስፍራዎች መካከል ጣይቱ ሆቴል አንደኛው ነው። የመጀመሪያው ሆቴል እቴጌ ሆቴል ማለት ነው። እርሱን እንግዲህ በራሱ አገላለጽ በራሱ የቀለም አጠቃቀምና የአሳሳል ዘይቤ እንዲህ አድርጎ ገልጾታል ጣይቱ ሆቴልን እውረትና ኮራን ዛሬ እንግዲህ እፍታችን ብለን እንግዲህ ይህን ነገር ከሙያ ባልደረቤ ኤርሚ ከዚህ የጣይቱ የባህልና ትምህርት መካከል የመጀመሪያው የስዕል ኤግዚቢሽን ወይም አውደ ርዕይ አዘጋጅ ጋር ሌሎችም ብዙ ሰዓሊያን አሉ፣ የነበረን ቆይታ ይህን ይመስላል። ኤርሚዬ በጣም ነው አመሰግነው በጣም እንግዲህ ተመልካቸ ሩ አመልከቱ ንላለን መታችሁ